ሁለተኛ ጊዜ ደግሞ አይደለም አይ ታዲያ አሁን እዚህ ጋር እኔ አንተን ላለማስጨርስ ወይም ሳልሆን አንቺ የሕመሜ ሐኪም። ሰላም ሰላም፣ እንዴት ናችሁ የታዲ ፋሚሊዎች? ደህና ናችሁ ወይ? እኔ ያለኝ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ በታዲ ቤት ተገኝተናል ማለት ነው። ያው ብዙ ነገር ተፈጥሯል። ብዙ ነገሮችን እያያችሁ ነው። እኔም ያው ካሜራ ውስጥ ባልገባም ብዙ ነገሮችን ስታዘም ነበረ። ታዲም ማማም በጣም የቅርብ ጓደኞቼ ናቸውና ያው እንግዲህ በመካከላቸው ብዙ ነገር ሲገባ ተመልክቻለሁ። ብዙ ነገሮች ሲፈጠሩ ምናምን ለማየት ሞክር ያለውኝ እና ከካሜራ ጀርባ ሆኜ ያለውን ችግር ለመፍታት በጣም ብዙ ስጥር ነበረ፣ ሁለቱንም በየግል ለማውራት የነበረባቸውን ችግር እንዲፈቱ። ያው እኔ ጋም የራሴ የምለው ችግር ስላለ ነገሮችን ለመፍታት እድሉንም ጊዜውንም ስላላገኘኝ በጣም ብዙ እየጣርኩኝ ነበረ ግን ያው አንዱን ችግር ስንፈታ ሌላ ችግር ሲመጣ፣ አንዱን ችግር ስንፈታ ሌላ ችግር ሲመጣ፣ ነገሮችን በቀላሉ መፍታት አልቻልንምና ያው ከሰሞኑ ጊዜ ሰጥቼ የራሴንም ነገሮች ወደ ኋላ ብዬ ሁለቱንም ለየግል ለማናገር ሞክሬ አለው እና ማማንም አውርቻት አለው። እሷም የራሷ የሆነ በጣም ብዙ ጥያቄዎች አሏት። እንዲህ ነው እንዲህ ነው እንዲህ ነው ነው ብቻ ያው በሁለት ጥንዶች መሃል ግጭቶች ይኖራሉ፣ አለመግባባቶች ይኖራሉ፣ ብዙ አይነት ነገሮች ይኖራሉ። ግን ያው ተደማምጦ እርስ በርስ ተጠጋግቶ ችግሮችን መፍታት የማይቻል ከሆነ አስቸጋሪ ነው። በነገራችን ላይ አንዱ ችግር ሌላ ችግርን እየወለደ እያንዳንዱ ነገር እየሰፋ መጥቶ ብዙ ነገሮች ይፈጠራሉ። እና ያም ነገር ይመስለኛል ታዲንም ማማንም ጎርቷቸው አሁን ላይ ላለበት ደረጃ አሁን ላይ ላሉበት ደረጃ ያደረሳቸው። ለማንኛውም ግን ያው ከሰሞኑ ሁለቱንም ለየግል በጣም አውርቻቸዋል። ወይ ማማም እንዲነው እንዲነው እንዲነው ብላብዙ ብላ ብዙ ነገር ነግራኛለች ታዲም በተመሳሳይ መልኩ በቃ። እሱ በተለይ ደግሞ ታዲ ማለት ነው። በጣም ያስቸገረኝም እሱ ነው። እንደውም እሷ ነገሮችን ቀለል አድርጋ እኔ እወደዋለሁኝ፣ አፈቅሯለሁኝ ያው ስህተቶችን በተደጋጋሚ ሰለም ባይበት ነው እንጂ እሱን ካለማመን አይደለም፣ ምናም ብላ ያለውን ነገር በግልጽ አስረድታኛለች። እሱም ደግሞ በተመሳሳይ መልኩ አታምነኝም ነው፣ በቃ ትልቁ ችግሩ ማለት ነው። በነገራችን ላይ በቃ ትልቁ ችግሬ ከእሷ ጋር የማያደርገኝ አታምነኝም። እኔ የማደርጋቸውን ነገሮች ሁሉ ሆም ብዬ እሷን ለመጉዳት ይመስላታል። ምናም ብሎ ያለውን ነገር በግልጽ ነግሮኛል። ሶ ዛሬ ሁለቱንም ቀጠሬያቸዋለሁኝ ሁለቱንም አገናኝቼ ምክንያቱም እኔ አሁን ለየገሉ ሁለቱንም ማውራቴ የዚህን ያክል ፋይዳ ይኖረዋል ብዬ አላስብም። ሁለቱንም አንድ ላይ አገናኝቼ ከዛ በፊት ደግሞ ዋናው ትልቁ ነገር ዛሬ ሁለቱንም ለማዳመጥ ሳይሆን ማለት ነው በቃ እስከዛሬ ድረስ ያለፈው ነገር ሁሉ አልፏል። በቃ ከዚህ በኋላ አንተም ጥፋቶችን ቀንስ አንቺም ጥፋቶችን ቀንሺ፣ እንደሚዋደድ እንደሚፋቀር ሰው አንድ ላይ ይሄ የሚያምረውን ግንኙነታችሁን ማስቀጠል አለባችሁ ብዬ ማሚን ማማን በጣም አውርቻታለሁ። ስላለው ነገር አሳምኛታለሁኝ። ታዲ ትንሽ እያስቸገረኝ ነው፣ ግን ያው ቢሆንም እስኪ ይምጣና ደግሞ እናንተም ተቆነጥጡታላችሁ ብዬ አስባለሁኝ። ያለውን ነገር አንድ ላይ በጋራ እንፈታለን። ምክንያቱም እንደ ቅርብ ጓደኝነቴ ከዚህ በላይ ይሄ ነገር እንዲቀጥልም እንዲጓዝም አልፈልግም። በቃ ሁሉም ነገር እዚህ ጋር አብቅቶ ነገሮች መስተካከል አለባቸው ብዬ አስባለሁ። እኔም የራሴ የሆኑ ብዙ ችግሮች ስላሉ ነው በቅርበት ይህንን ችግር ለመፍታት ያልቻልኩት ማለት ነው። እና ያው እንዳልኳችሁ ታዲ ነው ትንሽ እያስቸገረኝ ያለው ቀድሜ እሱን ልጥረውና ደግሞ የተወሰነ አውርቼው ማመን ስላለበት ነው። በነገራችን ላይ አሁን እሷ ከመጣች በኋላ እንዲ ነው እንዲ ነው አታምነኝም፣ ምናም ብሎ ሌላ ገረገራ አንስቶ ይሄ ያሰብኩትን እርቅ እንዳያበላሽብኝ ስለምፈልግ ቀድሜ እሱን ልጥረውና እሱም በእናንተ ፊት ቃል አስገብቼው እንደሚታረቃት ካሳመንኩኝ በኋላ ማማ ፈቃደኛ ስለሆነችም እሺ ስላለችኝም እሷን እጠራታለሁ ማለት ነው። እስኪ እንደውልለት ታዲያ እንዴት ነው ታዲያችን? አንተ በቃ አልያዝ አልጨበጥ ብላ አስቸግረኛል። ታቃላ እ ቀጠሯችንን እረስተ ነው፣ አውቀ ነው ልታረፍድ እየሞከርክ ያለው አረስተው። በጣም ቆሜ የጠበቅኩ ነው፣ እኔ ብቻ ሳልሆን ደግሞ ብዙ ሰው ነው እየጠበቀ ያለው። አፍጥ ነው፣ ግሪኑ ጋር ነኝ ያለሁት ሰፈር። እሺ እሺ ጋይስ እንግዲህ ያው እየመጣሁ ነው ብሎኛል። እስኪመጣ ድረስ ደግሞ ምን ልበላቸው እ እስኪመጣ ድረስ ዝም ብዬ ስንቀሳቀስበው የያዘኝ አይሻልም? እሱን ካወራሁኝ በኋላ እደውላለሁኝ ብዬ ነው ሐሳቤ እና ጋይስ እንግዲህ ያው ችግሮች ይፈታሉ ብዬ አስባለሁኝ። ታዲም አላስቸገረኝም ቸገረኝም። ያው እንግዲህ እመጣለሁ ብሎኛል። እንግዲህ እግዚአብሔር ከረዳን ችግሮችን እንፈታለን ብዬ አስባለሁ። ያው ግንኙነቶች ላይ ትዳር ላይ እንደዚህ አይነት የፍቅር ግንኙነቶች ላይ ችግሮች ይፈጠራሉ አይፈጠሩም ማለት አልችልም። እኔም በራሴ ህይወት በጣም ብዙ ነገር ገጥሞኝ ስላየኝ ነው ይህንን ነገር እየተናገርኳቸው ያለሁት ማለት ነው። ታዲያችን መጥቷል። ብራዘር ካሜራ ደቀነን ምናምን፣ ብዙ ሰው ነው እየጠበቀ ያልኩት። ያው እንግዲህ ተመልካቾችም ጭምር እየጠበቁ ስለሆነ ነው። እንዴት ነህ አለ አልያዝ ብለ አስቸግረኛል። ህይወት እንዴት ነው? ሁላችንም በነገራችን ያው በየራሳችን ችግሮች ተጠምደን እንደ በፊቱ ግንኙነት የለም ምናምን፣ ተጠፋፍተናል። ያው የእናንተ ጉዳይ ሳያሳስበኝ ቀርቶ አይደለም። ከዚህ በፊትም ያው ችግሮች ራሳቸውን ሲደጋግሙ ሲደራረቡ ምናምን ስለነበር ነው እንጂ የእናንተ ችግር እዚህ ደረጃ ላይ መድረስ አልነበረበትም። ምክንያቱም ማማንም እኔ በቅርበት አውቃት አለው አንተንም እንደዛው በቅርበት አውቃለሁ። አንተም ጥሩ የሥራ ሰው ነህ፣ እሷም በተመሳሳይ እንደዛው። ራሳችሁን አሳድጋችሁ አንድ ላይ መሆን ባለባችሁ ሰዓት እንደዚህ በቃ በማከላችሁ ሌላ ሰው ጭማሪ እያስገባችሁ እርስ በርስ መነጋገርና እርስ በርስ ተደማምጦ ችግራችሁን መፍታተታችሁ ሌላ ሰው እያስገባችሁ ምናምን በጣም ብዙ ነገሮችን እየፈጠራችሁ ነው እና ይሄ ነገር ደግሞ ተገቢ አይደለም። ወይም እኔ አንተን ለመምከር ትክክለኛው ቦታ ላይ ሆኜ ምናምን አይደለም፣ ግን ከማንም በላይ ቅርቤ ስለማውቃችሁ። አንተንም ውስጥንም ስለማቅ በተመሳሳይ እሷንም ስለማቅ እርስ በእርስ ምን ያክል እንደምትተሳሰቡ ስለማቅ በመካከላችሁ እንደዚህ አይነት ነገር መፈጠሩ በጣም ስለደበረኝ ነው። እና እሷ ችግሮችን ለመፍታት በጣም ብዙ እየሞከረች ነበር በነገራችን ላይ ነግራኛለች፣ አውርታኛለች። ግን አንተ ደግሞ እኮ ስላለው ነገር ችግር የለም ሻ ምን መሰላት፣ የትኛውም የፍቅር ግንኙነት ላይ እምነት ሊኖር ይገባል። በቃ ያልኩት እንደዛ ነው። ፋሚሊ ለጋግሜ ተናግሪያለሁ፣ ይህ ነገርና እምነት ያስፈልጋል። በቃ እኔን ከኔ በላይ እነሱን ያመነች ኢሶኬ፣ የሚያሳዩት ነገር የሚያሳምን ሊሆን ይችላል። የተፈጠረው ነገር የሚያሳምል ነገር ሊሆን ይችላል፣ ግን ወጥመድ ነው። በቃ እኔና አንቺ ለመለያየት ነው አስበውበት፣ አለመሆን ነው ይሄን ነገር ያደረጉት። እኔን አንዴ ስሚኝ በቃ ምናምን፣ ይሄን ልሰማኝ ፈቃደኛ እነሱ የምታዩን ነገር ነው የምታምነው ሁለተኛ ጊዜ ደግሞ ታዲያ አሁን እዚህ ጋር እኔ አንተን ላለማስጨረስ ወይም ሳልሰማ ቀርቼ ሳይሆን አንደኛ ተመልካችም ነገር ያችኋለሁ በተደጋጋሚ ሲለኝ የነበረው አታምነኝም አታምነኝም ነው። ሰው አንተ በምትፈጥራቸው ክፍተቶች እንደሆነ ግን ታውቃለህ አይደል? የሷ እምነት እየተሸረሸረ ሊመጣ የምትችለው ሴት ልጅ ነች። በነገራችን ላይ የሴት ልጅን ባህሪ እኔ ከማማ ጋር እኮ ብዙ ቆይታል። ድጋሚ ለአንተ የማስረዳውም ነገር የለም እና በዚህ ሁሉ ጊዜ ውስጥ የማማ ጸባይ ከማንም በላይ አንተን ልታቀም የሚገባው እምነቷን የዚህን ያክል ሊሸረሸር የቻለውንም ጉዳይ አንተ ነው። ምክንያቱም አንተ አስበህም ይሁን በማወቅም ይሁን ባለማወቅ ነጥቦችን እየጣልክ ስለመጣ ነው። ሴት ልጅ ደግሞ አንድ የእምነቷ እየተሸረሸረ ከመጣት አቃለ ያ ነገር እየሰፋ ነው የሚመጣው አንተ እነዛን ችግሮች ከማስተካከል ይልቅ እያባባስ ከመጣ ታውቃለህ፣ እሷ ጋር ለሚመጡት የእናንተን ህይወት ለመረበሽ ለሚጥሩት ሰዎች መንገዶችን እየከፈትክ እያሰፋ እየሰጥን ያለው እንደ ወንድ ልጅ ቤትህን ብሎክ አድርገ መዝጋት አልቻልክም። ሶ ታዲያ አሁን እኔ ማብራሪያ እንድትሰጠኝ እንዲህ ነው እንዲህ ነው እንድትለኝ አይደለም። እኔ የሁለታችሁንም ፍቅር ጠንቅቄ ስለማቅ ነው። በነገራችን ላይ ለተመልካቾችም ነግሬያቸዋለሁኝና አሁን ሁለታችሁንም ለማዳመጥ እሷ እንዲያደረገችኝ አታምነኝ ምናምን የሚለውን ወሬ ልሰማህ አይደለም በቃ ዛሬ የመጠውበት ዋነኛ ምክንያት ሁለታችሁም ትዋደዳላችሁ። እስከ ተዋደዳችሁ ድረስ ደግሞ ዛሬ ላይ ብትታረቁ ነገ ላይ ችግሮች ይመጣሉ። እንዴት ችግሮቻችንን መፍታት እንችላለን እንጂ በቃ ያለመነጋገር ምናምን ተፈጥሮ ነገሮች እየተባባሱ እንዲሄዱ አይደለም እንጂ። አሁን ዛሬ ስለተታረቃችሁ ከዚህ በኋላ አትጣሉም ወይም በማከላጩ ችግር አይፈጠርም ማለት አይደለም፣ ግን እነዛን መንገዶች እንዴት እናልፋለን ማለት ነው። በቃ እኛ እኮ የልጅነት ጊዜያችን እያበቃ ነው የመጣው እኮ። ታዲ አይደለ አንዳችን የአንዳችንን ችግር መፍታት በምንችልበት ሰዓት እንደዚህ ነገሮችን ማባባስ አስፈላጊ አይደለም። አውርቻት አለው እንደዚህ እንደዚህ ነው፣ በቃ እሱ ጋር ያለው ክፍተት ይሄ ነው፣ እንደዚህ እንደዚህ ትለኛለች ምናምን፣ አንቺም ደግሞ ከዛ አልፎ ለሰዎች እድሉን አትስጪ ምናምን ብዬ ያለውን ነገር በደንብ ነገር ያታለውኝ እሺ ብላኛለች። በነገራችን ላይ እውነት እኔ ማማ በጣም ማለት ነው ታዛዥ ናት ሰው የሚላትን የምትሰማ አይነት ልጅ ናትና ትንሽ እንዳስቸገርክ ምናምንም አሁን ባለው ከዛንሳርኩ ነው እንዴት ሁለት ጊዜ ሰው ታምናለች ነው በቃ እኔ ተናደኩት በዛ ነው ሶ እንግዲህ ከኔ ይልቅ እንዴት ሰው ሁለት ጊዜ ምክንያቱም መጀመሪያው ጥመር ነው ስላት እኔ አላመልሽ እነሱ ግን የነገሽ ሳይት አመነጫ አሁን ደሞ ድጋሚ ውሸት ነው ሲሏት እነሱን አመነቻት ሁለተኛው ማለት ስለዚህ ያው እሷም ማስተካከል ያለባትን ነገር ታስተካክላለች። አንተም ደግሞ ክፍተት መፍጠር የለብህም። ስለዚህ አሁን ላይ ማማ ጋር እደውልላት አለኝ። የአንተን ፈቃደኝነት ቀድሜ መስማት ስለመፈልግ ነው። በነገራችን ላይ ቀድሜ አንተ ጋር የደወልኩት እና እሷ ጋር እንደወልና እኮ መጀመሪያም እኮ እሷ ለማግኘት ነው። ደስ ደስ ብሎኛል ፈቃደኛ ስለሆንክ። እንግዲህ ቤተሰብ ብዙ አላስቸገረኝም እንዳያችሁት ይፈልግ ነበር ማለት ነው። አውቆ ነው እምቡር እምቡር ሲል ነበረው እሱ። ልክ ነህ። ያሳስበናል እያንዳንዱ ነገር። ለማንኛውም እስኪ አሁን ዝም በል፣ ሰርፕራይዝ እናደርጋታለን እና እንደመጣች፣ ይቅርታ ለማለት ሬዲ ነህ? አጠፋህም አላጠፋህም ችግር ኖረም አልኖረም አይደለ እንዴና ማሸነፍ የምትችለው በእንደዚህ አይነት መንገድ ነው ወይ? ማሚ ወይ እንዴነሽ? አሎ እንዴነሽ? ቀጠሮ ነበረን እረስተሻል? እየጠበኩሽ ነው። ትናንትና ያልኩሽ ቦታ ላይ እሺ። መጣሁ? እሺ፣ እንዳቆይሽ እንግዲህ እየመጣሽ ነው። አይታ አላ እና ደግሞ ታዲያ አሁን እሷ እስክትመጣ ድረስ ልልህ የምችለው ነገር ቢኖር ማለት ነው፣ የምር መሰለህ ችግሮች ይኖራሉ። ከዚህ በኋላም ብዙ ነገሮች ሊመጡ ይችላሉ። ግን ያንን ነገሮች ብሎክ ማድረግ ካልቻልክ፣ ቤትህን ራስ መመለስ ካልቻልክ፣ አስቸጋሪ ነው። ምክንያቱም ሰው ብዙ አይነት ነገር ያወራል፣ አያወራም ማለት አይቻልም። አንተ ያሏልክበት ቦታ ላይ ውልሃል ብሎ ብዙ ነገሮችን ሊል ይችላል። እነዛን ነገሮች መሸፈን የምትችለው ምናምን አንተ ነህ። ስለዚህ ከምንም ነገር በላይ አሁንም ቢሆን ችግሮች ሲፈጠሩ አንደኛ ወገን የማይሸነፍበት አይነት ህይወት ከሆነ ከባድ ነው። በነገራችን እና ከሁለት ነገሮች ከሁለት ጫፍ ሆነህ ገመድ መሳሳብ ሁለታችሁንም ነው የሚጎዳው። ገመዱ ሲበጥስ አንተም ወደዛ፣ እሷም ወደዚህ ነው የምትወድቁት እና ይሄን የመሰለ ፍቅር፣ ለብዙ ነገር የሚጠበቅ ፍቅር እንደዚህ ሜዳ ላይ እንዲቀር ስለማልፈልግ ነው ይሄንን ነገር እያልኩ እኔ ከዚህ በኋላ የመሬ ነው የምላችሁ። ችግሮቻችሁን እኔ እንኳን መስማት የለብኝም። ሰርተ በስተነጋግራችሁ መፍታት ያለባችሁ ብዬ አስባለሁ። መታለች መታለሽ መሰለኝ። ማማዬ ተነፋፍቃችሁ ነበር ማለት ነው። አላን እና እሺ ማማዬ፣ ትላንትና ያው ብዙ ነገር አውርተናል። አሁንም አንቺ ከመምጣትሽ በፊት ከታዲ ጋር ብዙ ነገሮችን አውርተናል። ብዙ መክሬዋለሁ። ማስተካከል ያለበትን ነገር እንዲያስተካከል ነግሬዋለሁ። ትላንትና ብዙ አውርተናል። ከአንቺ ጋር ድጋሚ ማውራትም የለብንም ከዚህ በኋላ። እናንተን የሚመለከትም ተመልካች ከናንተ ትምህርት መውሰድ አለበት እንጂ የናንተን ትርክ ጭቅጭቅ። ምክንያቱም ረጅም ጊዜ ነው አይደል? አይሰለችም? ይሰለችዋል እንጂ ብዙ ነገር አለ። እንዴት ናቸው በሰላም እና የእናንተን እንትን ማየት የለበትም ብዬ አስባለሁኝ። እስከ ዛሬ ድረስ በነገራችን ላይ እኔም የራሴ የሆኑ ብዙ እንትኖች ስላሉብኝ ነው፣ ታውቃላችሁ። እናንተም ለእናንተ የሚደበቅ ነገር የለውም። ያው እኔም እግዚአብሔር ባለበት ሰዓት ችግሮች ይፈታሉ። ራሴ ላይ ችግር አለብኝ ብዬ ደግሞ እናንተ እንደዚህ አይነት ነገሮች ውስጥ ስትገቡ ዝም ብዬ ማየት ስላልቻልኩ ነው። ያው ከዚህ በፊትም ብዙ ሁለታችሁን ለማውራት ሞክሬያለሁኝ። ከነበርኩበት ነገር አንጻር ጊዜ ሰጥቼ ያንን ችግር መፍታት ስላልቻልኩኝ እንጂ ሁለታችሁንም በግል ለማናገር ጥረት እያደረኩ እንደሆነ ነው ሁለታችሁም ታውቃላችሁ። ሶ አሁን ላይ ይሄን ያክል እኔ ካወራሁኝ ማለት ነው፣ ማማይ ትናንትናም ብዬሻለሁኝ። ታዲም እንደዛው እርስ በርስ እንደዚህ አድርግ ያለውኝ እንደዚህ አድርጎኛል ምናምን እንድትባባሉ ሳይሆን፣ ሶ ሰላምና ሰላም ስለምፈልግ ብቻ ነው የጠሯችሁ። ታዲምም እያሉ ስለዚህ ቤተሰብ

ያው ፋሚሊዎች መጀመሪያ ሰላም ብያለሁ። እስካሁን የተፈጠሩ ብዙ ነገሮች ነበሩ። እኔ ራሴ ፋተኛ ብዙ ቦታ ላይ ፋተኛ አላረኩም ነበረ፣ ግን ያው አንዳንድ ሰዎች ይቅርታ አታረቁም የምትሉ ሰዎች ነበሩ። ያው የትኛውም ልክ እንደዚህ ቀደም እንዳለው በደፈና አላቅም፣ ግን እንደዚህ አይነት ግንኙነት ውስጥ ተሸናፊ ከሌለ ግንኙነትን ዝም ማስቀጠል አይቻልም፣ የትኛውም ቦታ ላይ ማለት ነው። ያው ስለዚህ ማናችን ብንጠፋ ማናችን ለመጠየቅ አለብን። ብዙ የሆነ ጊዜ አንድ ሰማሁት እንትን አለና አባዬ ማግባት እፈልጋለሁ ሲለው ልጅዮ በላሁን ይቅርታ በለኛ፣ በላሁን ይቅርታ በለኛ። እንዴ ያሺ ምን አጠፋሁ? ለምንድን ይቅርታ ምለው አሁን ይቅርታ በለኛል። በጣም በተደጋጋሚ ይቅርታ ለምንድን ነው የምጠይቀው ብሎ ጠይቆ በጣም ብዙ ሺህ ጊዜ ለምኑት ነው። እሺ በቃ ይቅርታ ነው ዳር እንደዚህ አሁን ማግኘት ይችላል ለምን ምክንያቱም ምንም ነገር ተጠፋ ጥፋቱ ይሄ ብለው ሳታምን ቅርታ መጠየቃለን ስለዚህ

ሳይሆን አንተ እንግዲህ ለምታረቃችሁ መንስኤ እኛ መግባባት አልቻልንም ነበርና፣ አንዳንድ ጊዜ ሶስተኛ ሰው ይጠቅማል፣ አንዳንድ ጊዜ ደግሞ ይጠቅማል። በህይወት ዙሪያ ላይና እናመሰግናለን፣ እግዚአብሔር ያክብር እና ቤተሰብንም በጣም እናመሰግናለን። መሰገናለን ደስ ብሎ ነው። ስለዚህ ስሜትሽን ገልፀሻል፣ የቀረ ነገር የለው። ጋይስ እንግዲህ ያው እንደምትመለከቱት ይሄ ሰላም በመውረዱ እኔ በጣም ደስ ብሎኛል። ለሁለቱ እድሉ ልለቅ ነበር ተነፋፍቀዋል በየሰላሰብኩኝ ግን ያው በሆዴ የሚጨክን አንጀት ስለሌለ፣ ሶ እንግዲህ ወደ ምሳችን እንሂድ። በጣም ደስ ብሎኛል። ቤተሰብ እንወዳችኋለን፣ ይመቻችሁ።